ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ የቴድራ የቤተሰቦች እንደምናላችሁ፣ እኔ ያለው ፈጣሪ መስገን። ያው እንግዲህ ዛሬ በጣም ፈታ የሚያደርግ ፕራንክ ይዣላችሁ መጥቻለሁ ማለት ነው። እስከ መጨረሻ አብራችሁ ጠብቁ። ለቴድራ የአዲስ የሆናችሁ ሰዎች ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ቪዲያችንን የምንመሰላችሁ አንዴትኛ ጋ የምትኖር እህታችን አለች ያው ወንድሟ በኢቃማ ካመጣችሁ በቅርብ ጊዜ ነው ወደ ሳውዲ የመጣው ማለት ነው። ዛሬ ደውዬ ወንድምሽ እኔም ማቃት ያገሬ ልጅ አጀናጅ ነኝ ብሎኝ አጀናጅኛው አሁን አስረግዘዋት አልፈልግም ብለዋት አላት። ያው እንግዲህ አስቡት ምን አይነት ስሜት እንደምሰማት ገና ከመጣ ከኢትዮጵያ ቅርብ ጊዜ ነው። በኤቃማ የመጣ ሰው ደግሞ ብዙ ብር ነው የሚጨርሰው እና ገና ስራ ሳይጀምር ሌላ ሴት አስረገዘ ሲባል ምን አይነት ስሜት እንደምሰማት እናያለን ማለት ነው። ከዛ ደግሞ ያው ልጅቷ እኔ ነበር ያስተዋወቅኩት፣ እኔ ጋር ነበር ይዟት የመጣ፣ በድብቅ ነበር ያደረግነው። ነገር ግን አሁን ስላረገዘች እሱም አልፈልግም ስላላት ነው። እሷ እወልደዋለሁ እያለችው ነው፣ እሱ ደግሞ እኔ ልጅ የምባል አልፈልግም እያላት ስለሆነ ምን ይመስልሻል? ስህተተኛው እኔ ነኝ? እኔ ባላስተዋውቃቸው ኑሮ እንደዛ አይነት ነገር አይፈጠርም ነበረ። ነገር ግን አሁን ምን እናድርግላታለሁ ማለት ነው። አሁን ኦንላይን ነው ያለችው፣ በመሰንጀር ደውላታለሁ የምትለው አብረን እንከታተል። መልካም ቆይታ። እስከዛው ግን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ በተሰው ነው እየጠራ አይደለም። ሸበካ ላይ የለችም ደግሞ እንዳትሰማኝ። ሞት ሊያዘት ጥጥት እያለ ነው ደጋግሜ እደውላለሁ እስከምሰራ ዛሬ እደውላለሁ። እንግዲህ ዛሬ ያው እሰራላታለሁ ለሁሉ ሰው እንድደርስ፣ ያው ላይክ ማድረጋችሁ እንዳትረሱ። ያው ደጋግሜ እደውላለሁ። አሁን ትጥጥ እያለ ነው። አሁን ጽፌላት ነበረ ያው እስከ መብራት ምናምን እስከ ማስተካከል ነበረ እንትን እንጂ ያው ከአምስት ደቂቃ በፊት ምናምን ኦንላይን ነበረች። አሁንም ደግሜ እደውልላታለሁ። ከምር ይሄ ቪዲዮ ለመስራት ቢያንስ ሶስት ቀን አራት ቀን ፈጅቶኛል። እንደዚህ በቃ እሷ ኦንላይን ስትወጣ ነው ይገባሉ። እኔ ስራ ስበዛብኝ እሷ ትተኛለች ምናምንና ቢያንስ አራት ቀን ነው እንደዚህ የጠበቋት እሰራላታለሁ። አሁንም አለቃትም ኦንላይን የለችም እያላይ ነው። አሁንም በሌላ እደውላታለሁ። በዚህ ካልሰራ አሁን ካርዳ ስልኬ እደውላታለሁ። ዛሬ ፕራንክ አያልፍም ማለት ነው። እኔ ሳስበው ግን በቃ እኔም አገባኝ ምናምናምን አላውቅም የምትል ነው መሰለኝ። ዛሬ እንቅልፍ አልተኛም ፕራንክ ሳላረጋት ከምር አሁን ከአምስት ነው ደቂቃ በፊት ነው ካሜራ እስከሚያስተካክል ነበረች ኦን ላይን አሁን እንግዲህ ያው በአምስት ደቂቃ ልዩነት ኢንተርኔት ኦን ላይን ወጣለች። እንደምንም ብዬ ፍራንክ አረጋታለሁ። ብቻ እንደዚህ ደክሜ ደክሜማ ብዙ ላይክ ሳላገኝ ከቀረ ያው እናደዳለሁ። ላይክ ላይክ አድርጉ ለብዙ ሰው እንድደርስ ለዝኩት ብዬ ነው የማድረገው። ዛሬ ሰራ ሸበካው እንግዲህ። ኧረ እኔም በደንብ ነው የምሰራው። ግን ምንድነው ስራ ላይ ነች መሰለኝ፣ ድምፅ ምናምን እንትን እያለ ነው። ጆሮዬ አመመኝ። ሳምንቱ ዕድ ስለሆነ በሁላችንም ስራ እየበዛብን ነው፣ እና አሁን ወደ ጉዳይ ልግባና፣ አሁን ደግሞ ሸበካው እንዳይቆራረጥ በርከርድ እኮ ልነግርሽ ብዬ ነበረ ነገር ግን ከመረኔ እራሱ በቃ ሪከርድ ላደርግልሽ ፈልጌ ነበረ። ከዛ ደሞ ያው በቃ ያውቁም ነገር ስለሆነ ደውዬ እንዳወራሽ እንትን ነው። ከዚህ በፊት አማን እኔ ጋር እንደመጣ ነገርሽ ነበር እንዴ? አው ብቻ ያው እንዳትናደጅና እኔ ጋር እንደመጣ ምናምን ነግሮሽ ነበር። አይ ስለማን ነው ማዋራሽና ያው የሆነ እኔና ማን የሆነ ምስጢር ሰርተን ነበርና አሁንማ ልነግርሽ ነው። ያው እስካሁን እኮ ልነግርሽ ብዬ ያው በምስጥር ይዘነው ነበር። ነገር ግን ምስጥሩ ሊያዝ አልቻለም። ለዛ ነው ልነግርሽ የተገደድኩት። አሁንማ ግድ ስለሆነ ግዴታ ልነግርሽ ነው። ምን ነበር ከምር በጣም ስለጨነቀኝ ነው። ያው ግን በጣም ይቅርታ አንቺም ለእኔ እንደምትናደድብኝ ያውቃለሁ እና፣ እንትን ነው ከዚህ በፊት የሆነች ዘመድ የሀገሬ ልጅ አስተዋውቅ ነበርና ከዛ ብዙ ጊዜ ያወሩና፣ እንትያየ አንተ ጋር እንምጣሉ ለአንድ ቀን አስፈቀድኩና ዝመጡ፣ ሁለቱ ማለት ነው ልተዋወቁ። ከዛ ተዋውቆ ምናምን ለካ ያ እንትን አድርጎ ነበር መሰለኝና አሁን ልጅቷ ያው እኔ ወደዋለሁ አርግዤለታለሁ እያለች ነው፣ እሱ ደግሞ አልፈልግም እያለ ነው። አንቺ ደግሞ የምን ፕራንክ ነው? እኔ ሁኔቴ ነው ስለጨነቀኝ ነው ለዚህ ነው እንጂ ምንድን ነው የምን ፕራንክ ነው የምትይው አንቺ? ሁኔቴ የሆነ ፕራንክ አይደለም። አልነገረሽም ማለት ነው ስትጀመርስ ከምራንች ደሞ ፍራንክ ለፍራንክ እንዴት ነው እንዴት ነው? ያ ፍራንክ ሞኖ ትንሽ እኳ ትደነግችም። አንደኛ ያ ነገር አይ ቢያንስ ስንት ቀን መሰለሽ ይሄ ነገር ማለት ነው። ሳምንት የሆነ ያሰብኩት ነገር ግን አልተሳካልኝም። ከምር ለውዴ ባረጋ ትሻለኝ ነበረ። ከባድ ሰው ነሽ ግን እኔ በቃ የሆነ ነገር ትያለሽ ብ ነበር ያሰብኩት በቃ የሆነ ትናደጂያለሽ። ምክንያቱ አዲስ ገና አሁን ስለመጣ ደንግ ያ መደንገቱ ግን ደግሞ ጭራሽ ያደረገውን ሁለት መጀመሪያ ላይ ፕራንክ ነው ብለሽ ጠርጥረሽ ነው ማለት ዩቱብ ላይ ይሄ ሳምንት እየሰራው ስለሆነ ለዛ ነው አስታውሰሽ ይሆናል፣ እንጂ እኔ እኮ በቃ ትቆጣለሽ የሆነ ነገር አንደኛ እሱ የሆነ ነገር ማድረግ ሲፈልግ እኔም እንተ አማክር በቅርበት ያረው እንዶ ምናልባት እንዶ ነው እንጂ ስወጣ ያለው ነገር አያደርጉም። ከምር አልተሳካልኝም። ስንት ቀን ያሰብኩት ፕራንክ ሳይሳካልኝ ቀረ። ዛሬ በጣም እንደነገርኩና እኔ ግን አስቤ ነበረ ማለት ነው። በቃ ለእኔ የምትሳደቢያለሽ ለእሱም በቃ እኔ አላቅም። ትናንትና ነው ከኢትዮጵያ ያው ሁሉ ብር ጨርሼ በቃ ማምጥቼው ደግሞ ጨራሽ ልጅ ምናምን ብለሽ የምትናደጅ ነበር መሰለኝ። ጀምር ያውሰውንጣ ጀምሮ ያው ወደ አንተው ጋር መጪ ነበር ልጁ ተባሮ አውሶታል። ከምር ግን እንዴት ነው ፕራንክ መሆን እንደዚህ? ማለት እኔ እኮ እንዲያው አንቺ ለማሳመን ብዙ ሞክሬ። በነገራችን ላይ ያልኩበት ምክንያት የዛሬ ሶስት ቀን አራት ቀን ማለት ነው።

ኦኬ ኦኬ አይ እንደዚህ ድን- እንደዚህ ድንገት ያው እንደዚህ ተገራይቶ አስረግዘዋት፣ እሷ አልፈልግም፣ እሷ ደግሞ ወልደዋለሁ ካለች እስከ ልጅቷ ጋር አትሆኛለሽ አትሆኝም፣ ማለቴ ታግዚያታለሽ፣ የወንድምሽ ልጅ ስለሆነ አሁን የምወስነው ውሳኔ እንደማላቀው እንደማያገኝ ነው አለቀ። የሎታን በዛ አጋጣሚ ያው ተሳስቶም እንዳያደርግ ያው የፕራንክ መስማት አለበት አማን። ተሳስቶም ካደረጋት ተሳስቶ ቢያደርግ እራሱ አላቀውም ትሳደቢያለሽ ብዬ አስቤ ነበረ። ያው እንግዲህ የዛሬ ቪዲዮአችን ይመስላል የዛሬ ፕራንካችን ብዙም አልተሳካም። እሷ ደግሞ ያው በወንድሟ በጣም ስለምትተማመን ምንም ነገር ቢያደርግ ወንድሜ ሜሌን አይደብቀኝም ብላ ጭራሽ ጭራሽ ያው ፕራንክ እያደረግኸኝ ነው እንዲህ አለች። እኔም እንደዛ ስትለኝ በቃ የማወራው ነገር ነው ጠፋብኝ። ሳምንት ሙሉ ያሰብኩት ቪዲዮ ፕራንክ እያደረግኸኝ ነው እንዲህ ስትለኝ የምናገረው ነገር ጠፋብኝ። ስለዚህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ስለተከታተላችሁን ከልብ አመሰግናለሁ።